ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችን ቆዩም። በቅድሚያም በጎርጎራ የቱሪዝም መንደር እየተሰሩ ያሉ የልማት ስራዎች የተደበቀውን ውበት ገልጠው ያሳዩ መሆናቸውን የሚዲያ እና ኮሚኒኬሽን ባለሙያዎች ተናገሩም። በጎርጎራ እየተሰሩ ያሉ የልማት ስራዎችን የተመለከቱት ባለሙያዎቹ ወደ መጡባቸው አካባቢዎች ሲመለሱ ለህዝብ ለማስተዋወቅ ዝግጁ መሆናቸውን አስረድተዋል። ዳንኤል ወርቄ ተጨማሪ ዘገባ አለው። ከተለያዩ የሀገሪቱ ክፍሎች የተውጣጡ የሚዲያና ኮሚኒኬሽን ባለሙያዎችና መሪዎች በጎርጎራ ኢኮሪዞርት የተሰሩ የልማት ስራዎችን ጎብኝተዋል። በጎንደር ከተማ የተሰሩ የልማት ስራዎችን ተመልክተው ወደ ጎርጎራ ያመሩት የሚዲያ ባለሙያዎች በጎርጎራ ኢኮሪዞርት የተሰሩ የልማት ስራዎች የተደበቀውን ውበት ገልጠው ያሳዩ መሆናቸውን ገልጸዋል። የተመለከቱት የልማት ስራዎች ግርምትን እንደፈጠረባቸው በመግለጽ ወደ መጡባቸው አካባቢዎች ሲመለሱ የተሰሩ የልማት ስራዎችን ለህዝብ የማስገንዘብ ኃላፊነታቸውንም እንደሚወጡ ተናግረዋል። ፍስሃ በላይ እባላለሁ። የኦቤን ዋና ስራ አስኪያጅ ነው። በጣም ኢምፕረስ አድርጎኛል። ቦታው በጣም ያምራል፣ የስራ እድል ፈጥሯል። ዲዛይኑ ከአካባቢው ጋር እንዲዋሃድ ተደርጎ ነው የተሰራው። የአካባቢውን ማህበረሰብ ያቀፈ ነው፣ ብዙ የስራ እድሎችን የፈጠረ ነው። በጣም ኢምፕረስ ያደረገኝ ፕሮጀክት ነው ብዬ ማንሳት እችላለሁ። ህዝብ ለምን አያልቅም ብሎ ካልጠየቀ ከዚህ በፊት የማያልቅባቸው ሁኔታዎች ነበሩ። አሁን ግን የተሰሩ ያሉት ፕሮጀክቶች ኳሊቲያቸውን ጠብቀው በጣም በፍጥነት እና በአማረ መልኩ ሲጠናቀቁ እያየን ነውና ጎርጎራም የዚህ አንዱ ማሳያ ነው ብለን ማንሳት እንችላለን። እኔ ሀሰን አሊ ሐመድ ይባላል። ከ ከአፋር ክልል ኮሚኒኬሽን ዞን ስድስት ገረኒ ወረዳ ኮሚኒኬሽን ቢሮ ኃላፊ ነኝ። ጎርጎራ በጣም ተምራለች። በጣም ውጭ ሀገር ነው የምትመስለው። ጣና ሐይኪም ያለው ፍራፍሬ ያለው ዛፎችን ይሄ ማናፋሻ ቦታዎችን በጣም የኢትዮጵያ ሀገር አይመስልም። እና በጣም አዳንቀዋለሁ። አመሰግናለሁ በጣም እና ለመሬት ላይ የሚሰራው ለውጥ ያለው ስራዎችና ጥሩ ነገሮችን ለህዝቡ እነግራለን እናሰማለንና በጣም ነው ደስ ያለኝ። ይህንን ስራ ሳ የሚዲያ ባለሙያዎች በጎንደርና አካባቢው የተሰሩ የልማት ስራዎችን መመልከታቸው ስለ ጎንደር ከተማና አካባቢው ትክክለኛ መረጃ እንዲኖራቸው እድል ይሰጣል ያሉት የጎንደር ከተማ አስተዳደር ምክትል ከንቲባ ደብሬ የኋላ ወደ አካባቢያቸው ሲመለሱ አካባቢውን የማስተዋወቅ ስራ መስራት ይጠበቅባቸዋል ብለዋል። የኢትዮጵያውያንን ታሪክ ወደ ሁሉም አቅጣጫ ተደራሽ እንዲሆን ለማድረግ ዛሬ ሁሉም ኢትዮጵያውያን የተመለከቱበት ሁኔታ አለ። ይህን ቲም ለየት የሚያረገው ደግሞ በተለይ ሚዲያው ላይ ለዓለም እና ለሀገር አቀፍ ተደራሽ በማድረግ አካባቢውን በማስተዋወቅ የራሳቸውን ታሪክ የኢትዮጵያውያን ታሪክ ነው፣ የኢትዮጵያውያንን ታሪክ ለኢትዮጵያውያን በማስተዋወቅ ለኢትዮጵያውያን ብቻ ሳይሆን ለዓለም በማስተዋወቅ ጭምር ከፍተኛ ኃላፊነት ይወስዳሉ ብለን እንጠብቃለን። አሁን ላይ በአካባቢው አንጻራዊ ሰላም መኖሩን ያነሱት የማዕከላዊ ጎንደር ዞን ከተሞችና መሰረተ ልማት መምሪያ ኃላፊና የከተማ ኢኮኖሚ ክላስተር አስተባባሪ አቶ ዳንኤል ወርቁ ሰላምን በማጽናት ጎብኚዎች ወደ አካባቢው መጥተው እንዲጎበኙ ለማድረግ እየተሰራ ነው ብለዋል። አሁን የተፈጠረውን አንጻራዊ ሰላም በማረጋገጥ የኢትዮጵያ ውስጥ ያሉ ጎርጎራን ወይም ደግሞ ጎንደር ቀጠናን ያላዩ አካላት እየመጡ እየጎበኙ የልማቱም ተካፋይ አጠቃላይ እንደ መንግስት እየተሰራ ያለውን ስራም በተጨባጭ አረጋግጠው መሄድ እንደሚችሉ ማረጋገጥ እንወዳለን። ከዛም ባለፈ አካባቢውን ሰላም በማድረግ ደግሞ የዞኑ መስተዳደር በሚችለው መልኩ ከመከላከያ ጋር በመቀናጀት በርካታ ተግባራትን እየሰራ መሆኑም እንዲያውቁ ፈልጋለሁ። በጎንደርና አካባቢው ካሉ ሰው ሰራሽን የተፈጥሮ ሀብቶች በተጨማሪ የጎርጎራ ኢኮ ሪዞርት አካባቢውን የቱሪስት መዳረሻ እንደሚያደርጉ የሚዲያ ባለሙያዎች ተናግረዋል። በዘንድሮ ዓመት የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከ40 ሚሊዮን በላይ ችግኞችን ለመትከል ዝግጅት መደረጉን የሰሜን ጎንደር ዞን ግብርና መምሪያ ገለጸም። በዞኑ ባለፈው ዓመት ከተተከሉ ችግኞች ከ81 በመቶ በላይ የጽድቀት መጠን ተመዝግቧል። የችግኝ ተከላ መርሃ ግብሩ ከሐምሌ ወር ጀምሮ ይካሄዳልም ነው የተባለው። ደረጀ ደርበው ተጨማሪ ዘገባ አለው። የደን ሽፋንን በማሳደግ አረንጓዴ አካባቢን መፍጠር የዓለም ሙቀት መጨመርንና ሌሎች መሰል የሥነ ምህዳር ቀውስን ለማስተካከል ይረዳል። ስለሆነም የተጀመረውን ሀገራዊ የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በተገቢው ሁኔታ ለማከናወን የተለያዩ ስራዎች እየተሰሩ እንደሚገኝ የሰሜን ጎንደር ዞን ግብርና መምሪያ ምክትል ኃላፊ ዮሐንስ ይግዛው ገልጸዋል። በ2017/18 የዞኑ የደን ሽፋን በአንድ ፐርሰንት ለማሳደግ ግብ ተጥሎ የተሰራ ነው። በተለይም የተከላ ቦታ ልየታ በተመለከተ ሰፊ ስራ ሲሰራ ቆይቷል። እስካሁን ወደ ከአስር ሺህ ሄክታር መሬት በላይ ተለይቷለኝ። የተለያየ ጥቅም የሚሰጡ ችግኞች ናቸው የተዘጋጁት። ይህንን ችግኝ አፈልቶ በየቀበሌው ወደ ሀያ ስድስት ሚሊየን የሚጠጋ የችግኝ ጉድጓድ እስካሁን ተዘጋጅቷለኝ። ሁሉም የማህበረሰብ ክፍል የሚሳተፍበት የችግኝ ተከላ መርሃ ግብር ለማከናወን የንቅናቄ ስራ እየተሰራ እንደሆነም ተናግረዋል። ይህ የተከላ ስራ ለማከናወን ሰፊ የህዝብ ንቅናቄ እንፈጥራለን። በየአካባቢ ያለው በየደረጃው ያለ የመንግስት መዋቅር፣ የተለያዩ ማህበረሰብ፣ የሴክ ማህበራትና አርሶ አደሩ በችግኝ ተከላው እንደሚሳተፍ እንገምታለን። ለዚህም የንቅናቄ ስራዎች እየሰራ እንገኛለን። በ2016 ዓመተ ምህረት ከተተከሉ ችግኞች መካከል ከ80 በመቶ በላይ የጽድቀት መጠን ተመዝግቧል። ይህን አፈጻጸም በዘንድሮ ዓመት ማሻሽለ ለማስቀጠል ከተከላ ስራው ጎን ለጎን የጽድቀት መጠኑን ለማሳደግ የተለያዩ የእንክብካቤ ስራዎች እንደሚከናወኑ አቶ ዮሐንስ አብራር ተዋል። ባለፈው ዓመት ሰፊ ስራ ስንሰራ የጽድቀት መመዘኛው የሚያሳየው ከተከልናው ችግኞች ወደ 81 ፐርሰንት የሚሆነው ጸድቋለኝ። በዚህ ዓመት ደግሞ ከዚህ የበለጠ የጽድቀት መጠን እንዲኖር የተለያዩ ስራ ስራዎችን በየቀበሌው በየአካባቢው ይሰራሉ። እያንዳንዱ የማህበረሰብ ክፍል ችግኝ ወስዶ መትከል ይጠበቅበታል። እንክብካቤውንም በዛ ልክ ራሱ አስቦ መስራት ይኖርበታል የሚል መልእክት አስተላልፋለሁ። በችግኝ ተከላ ወቅት ሊከሰቱ የሚችሉ የችግኝ ብክነትንና መሰል ችግሮችን ለመከላከል የሚያስችሉ የግንዛቤ ፈጠራ ስራዎች እየተሰሩ እንደሚገኝም ተመላክቷል። አማራ ይፌም ጎንደር 105.1 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል። አካባቢያዊ ስርጭቱን ከጀመረ አራት ዓመታት ያስቆጠረው አማራ ይፌም ጎንደር 105.1 ከአራቱን ጎንደር ዞኖች በተጨማሪ በከፊል ወሎ፣ ከፊል ጎጃም፣ አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል። ከጊዜ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በመቶ ሶስት ነጥብ ዘጠኝ በመደመጥ ላይ ይገኛል። ልቦና፣ በረራ፣ ዜና ፋሲል፣ ትኩስ የመረጃ አማራጭ ከአማራ ኤፍም ጎንደር መቶ አምስት ነጥብ አንድ በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያችን የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አይደለም። አማራ ኤፍኤም ጎንደር 105 ነጥብ 1፣ አሚኮ በምሽት የዜና ወጀው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ፣ ተአማኒና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105 ነጥብ 1 ለህብረተሰብ ለውጥ እንተጋለን። ሰርተው ከሚያገኙት ገቢ ግብር በመክፈላቸው በልማት ስራዎች ውስጥ የድርሻቸውን እየተወጡ እንደሆነ እንደሚያምኑ በጎንደር ከተማ አስተዳደር የሚገኙ ግብር ከፋዮች ተናገሩም። በበጀት ዓመቱ አራት ቢሊዮን ብር ለመሰብሰብ አቅዶ እየሰራ መሆኑን የጎንደር ከተማ አስተዳደር ገቢዎች መምሪያ ገልጿል። የንግዱ ማህበረሰብ ለሀገር እድገት የሚውለውን ግብር ባለመሰወር የድርሻቸውን እንዲወጡ ጥሪ ቀርቧል። ዳንኤል ወርቄ ተጨማሪ ዘገባ አለው። ዜጎች ሰርተው በሚያገኙት ገቢ ልክ ሀገር ለምትፈልገው የልማት ስራ ከሚያገኙት ገቢ ግብር በመክፈል ለሀገር እድገት የድርሻቸውን ይወጣሉ በጎንደር ከተማ በንግድ ስራ ያገኘናቸው ሰብለ ጌትነትና ፍቅረ ማርያም መንግስት ለማህበረሰቡ መስጠት ያለባቸውን አገልግሎት በመስጠት በሚያገኙት ገቢ ኑሯቸውን ይመራሉ ሰርተው ከሚያገኙት ገቢ ግብር በመክፈላቸው በልማት ስራዎች ውስጥ የድርሻቸውን እየተወጡ እንደሆነ እንደሚያምኑ በመግለጽ የመንገድ የውሃና ጤና ተቋማት የመሳሰሉ መሰረተ ልማቶች እንዲገነቡ ግብርን በወቅቱ መክፈል አስፈላጊ መሆኑ ተናግረዋል ግብር መክፈል የአንድ ሀገር የዜግነት ግዴታ መሆኑ ይታወቃል ካገኘው ጥቅም ለሀገር ደግሞ የሚፈለገውን ነገር ማድረግ ግድ ስለሆነ እኔ በበኩሌ ደስተኛ ነኝ። አንተ ግብር ስከፍል ከምታገኘው ላይ ምን ጥቅም ደግሞ ያገኛለሁ የሚለው ምላሹን እንጠብቃለን። ና ውሃ አለ መብራት አለ ቴሌኮም አለ ሌሎችም ተቋማት አሉ ትምህርት ቤትን ጨምሮ ና እንደዛ እንደዛ የነገሩ ነገሮችን መንግስት ቢያሟላ ደስ ይላል። እዛ በተረፈ ቅሬታ የለኝም። ግብር በመክፈል ግን እኔ ደስተኛ ነኝ። ግብር ግብር በመክፈላችን ደስተኞች ነን። እኛ በምንከፍለው መሰረታዊ ልማቶች እንደ ጤና ጣቢያ፣ እንደ መንገድ፣ የተለያዩ መሰረተ ልማቶች እኛ ግብር በምንከፍለው ነው እና የሚሰራው። ደስተኞች ነን ግብር በመክፈላችን። በቀጣይም ግብር የመክፈል እንከፍላለን የተለያዩ መሰረተ ልማቶችም እንዲሰሩ ድጋፍ እናደርጋለን። የጎንደር ከተማ አስተዳደር ገቢዎች መምሪያ በበጀት አመቱ 3.9 ቢሊዮን ብር ለመሰብሰብ አቅዶ እየሰራ ሲሆን እስካሁን የእቅዱን 48 ከመቶ የሚጠጋ ብቻ መሰብሰቡን የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ጥሩ ያትክልት ገልጸዋል። ከባለፈው አመት ጋር ሲነጻጸር የተሻለ ግብር መሰብሰብ የተቻለ ቢሆንም ከእቅዱ አንጻር በርካታ መሰረት ያለባቸው ስራዎች መኖራቸውን አመላካች መሆኑን ተናግረዋል። አሁን አጠቃላይ 47.87% ወይም የእቅዱን አንድ ነጥብ ስምንት አምስት መተግበር ችለናል። በርካታ ተግዳሮት አሉበት። ከተማው ሀብት አለው የለውም አንልም። የተሰጠው እቅድ አይመጥነውም አንልም። ነገር ግን ከተሰጠው እቅድ አኳያ ተቆራርጠን መስራት ያለባቸውን ስራዎች ሰርተን ህግ አስከብረን ሀብቱን ከማምጣት ረገድ የነበሩ ውስንነቶችን ያው ከቅርብ ጊዜ ወዲህ እየፈታን የተሻለ የአሰባሰብ ስርዓት እየ ተገበር ነው ያለንበት ሁኔታ አለ። በተቋሙ ውስጥ የሚፈጸሙ ብልሹ አሰራሮችና ከሀገር ተቋማት ጋር ተጋግዞ ለመስራት መሰብሰብ ያለበት ገቢ እንዳይሰበሰብ አድርጓል ያሉት ኃላፊዋ፣ በቀሪ ቀናት ግብርን ለመሰብሰብ እንደሚሰራ አመላክተዋል። በሌሎችም ዘርፎች ስታይ የስነ ምግባር ጉድለት ያለባቸው ሂደቶች፣ ሙያተኞች በተጨባጭ ያገኘንበትና ሪፎርም የሰራንበት ሁኔታ አለ። ቀጣይም የህግ ተጠያቂነትን ጭምር እናሰፍናለን ብለን ነው የምናስበው። አሁን ተቋሙ እንደ አዲስ አዲስ ሪፎርም፣ የማኔጅመንት ሪፎርም ሰርቷል። ይህም ሙያተኛ ሪፎርም ደግሞ እንቀጥላለን እስከ ሰኔ 30 19 እንፈጽማለን ብለን ነው የምናስበው። ግብር መክፈል የዜግነት ግዴታ መሆኑን በመገንዘብ የንግዱ ማህበረሰብ ለሀገር እድገት የሚውለውን ግብር ባለመሰወር የድርሻው እንዲወጣ ኃላፊዋ ጥሪ አቅርበዋል። በክልሉ የተቀዛቀዘውን የቱሪዝም ዘርፍ ለማነቃቃት ሁሉም ባለድርሻ አካላት ርብርብ ሊያደርጉ እንደሚገባ ተጠየቀም። በቱሪዝም ሚኒስቴርና በአማራ ክልል ባህልና ቱሪዝም ቢሮ አዘጋጅነት የዘርፉ ባለሙያዎችና ባለድርሻ አካላት የተሳተፉበት የማነቃቂያ ስልጠና በጎንደር ከተማ ተሰጥቷል። በቱሪዝም ሚኒስቴር በኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ አቶ ጌትነት ይግዘው ስልጠናው ባለፉት ጊዜያት በክልሉ በተለያዩ ምክንያቶች ተቀዛቅዞ የቆየውን የቱሪዝም ዘርፍ ለማነቃቃት ያስችላል ተብሏል። የቱሪዝም ዘርፉን ለማነቃቃት ሚኒስቴር መስሪያ ቤቱ እየሰራ መሆኑን የጠቀሱት ስራ አስፈጻሚው ባለድርሻ አካላት ርብርብ ሊያደርጉ እንደሚገባም ጠይቀዋል። በሚኒስቴር መስሪያ ቤቱ የፖሊሲ ጉዳዮች አማካሪ ዶክተር የዚህ ዓለም ሲሳይ በኮቪድና በአካባቢው በተፈጠሩ ግጭቶች የቱሪዝም ዘርፉ ተጎድቶ መቆየቱን ገልጸዋል። የሀገር ውስጥና የውጭ ቱሪስቶችን ፍሰት ለማሳደግ በትኩረት መስራት ይገባዋልም ብለዋል። የጎንደር ከተማ አስተዳደር ባህልና ቱሪዝም መምሪያ ኃላፊ ወይዘሮ ማርያም አካሳውን ስልጠናው የተቀዛቀዘውን የቱሪዝም ዘርፍ ለማሻሻል እንደሚያግዝ ነው የተናገሩት። የስልጠናው ተሳታፊዎች በጥገና ላይ የሚገኘው የፋሲል አብያተ መንግስታትን ተዘዋውረው ጎብኝተዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ተስፋዬ አይጠገም ነበርኩ። ጤና ይስጥልኝ።